ጠየኳቸውም እናንተ እኛ ከዚህ ጋር ከነሱ ጋር በጠላትነት ስንፈልም እናንተ በጎን ሄዳችሁ ፒስ ትሆናላችሁ። ችግሩ ይሄ ነው። የተነግሯችሁ ማትሰሙ እኮን ምን ይደረጋል። እሱ አሁን ይሄ ብቻ አይደለም ያላት። ሶስት የወሎ ልጆችን አምጥተን ያረገዙ አሉ ከሱዳኒ። ምንም የማያውቁ የአስራ ስምንት የአስራ ዘጠኝ ዓመት ልጆች ልጆቹን አሁን ነገ ፖሊስ ጣቢያ ይዣችሁ ልሄድ ነው። እዛውን ያሉት እዛው ቤት ውስጥ እያሉ ፖሊስ ጣቢያ ይዘናቸው ስትባሉ አሰቡን በስማሙለ ነገር የምግብ በልተሻል የምትፈልጊው ነገር አለ ፓስፖርትሽን ትሰጥሻለች። ከሙኒዝ ጋር ተነጋግረ ወረቀትሽ እንዲስተካከል ነገር ግን ምሽ እንዳታለቅሽ ምናምን፣ እንደዚያ መጥፎ ስራ ውስጥ ምናምን ነይ ቢሉሽ እንዳትሄጂ እሺ፣ ሴትነትሽን ጠብቂ። እሺ ምንም አይነት ነገር እንዳያታለልሽ፣ በልጅልጅ ነገሮች እንዳያታለልሽ። አዲስ ነሽ አለ ዱባይ፣ ምንም አይነት አዲስ ነገሮች እንዳያታለልሽ። ምንም ከክብርሽ ከሴትነትሽ አይበልጥ። መዳም ቤት አቀጥርሽ ትቢያልሽ፣ ክብር ያ ነው። እሺ ውጭ መስራት መከበር የሚመስላቸው ሰዎች አሉ። ኖ መዳም ቤት ሆነሽ ጭንቅላትሽ እንደተሽ ሰርተሽ ተለውጠሽ ወጥተሽ ሌላ ስራ ትሰሪያለሽ። ከዛ ምንም አይነት ነገር እንዳያት፣ ቆንጆ ነሽ፣ ልጅነሽ። እሺ ምንም ይሄ መልክሽን አይተው ነው ሊሸጡሽ ያመጡት። የት ሀገር ልጅ ነች? ጎንደር። ከጎንደር ነው ቀጥታ ያመጡሽ። ስለዚህ ምንም ነገር እንትን እንዳይልሽ እሺ። ከያለ ምናወራ ነው እሱ የት ሀገር ልጅ ናት? ችግር የለውም የት ምትሆነች በቃ ሲመጣ ምንም አይነት ነይ ማንም ነ እንደዚህ ቢሉሽ ሴቶች፣ ምንም አይነት ቦታ ጋር ነ ቢሉሽ እኔ ክያ ቤት ተቀመጭ ያልኩሽ ክያ የሃይማኖት ቤት ነው። አይደለም ሚስትም ስላለው ባለ ትዳርም ነው። እዛ አርፈሽ ትቀመጫለሽ ብዬ ነው። ለምን ከዛ ከአካባቢ እንድትወጪ አደረኩሽ መጥፎ ህይወት ውስጥ እንዳትገቢ ነው። እሺ፣ ለአንቺ ነው እዛ እንድትቀመጭ ያደረኩ። ለህይወት ነገር ልታመሰግኝ ትችላለሽ። ገባሽ? ከዛ ከመጥፎ ቤት የወጣሽበት ምክንያት አለ። ገባሽ?

ለትለምድለት አልቻለችም። ሽሻ ብታቀጣጥል ምን ብታቀጣጥል ምን ብታቀጣጥል ልትለምድ አልቻለችም። እመቤት አንዳንድ ተሰጡ አለ ለሱ የተሰጡ ሰዎች አሉ። አሁን እንጅ ምንም አጠቅም ከጎንደር ደባርቅ ነው ምናምን ከገጠራም አካባቢ ነው ያመጣች ድንግል አገኘው ብላ አፈፍ አረኳታ። ኔስ ማንኛ ላስ ጆሮ ግንዷል አርኳት ይህን ገዛ ደማፈላ ከዛ እዚህ አካባቢ እንትን እንዳትል ብዬ ቤትም ቤት ዘግቼ ስለሆነ መጣ ዚንታ ክያ ጋር ክያ እዛ አርሴማ ክያ ጋር እንድትቀመጥ አደረኳት። ለምን የክያ ሚስቱም አለች አብረው ሃይማኖት ኦርቶዶክስ ስለሆነች አብረው ይጸልያሉ። ምን ይላሉ? አይምሮ አይረበሽም ምናምን እዛ እንድትሆን አደረኳት። ያምጥቼ ማለት ነው። አሁን ፓስፖርቷን እና ፓስፖርቷን እና የመጣችበትን ተካፍላለች። አንቀጥለሽ ወደ ቤት ሲሳ ሽቦ ይደረግልሻል መሲያረ ሃቅ ሲወጣ እንዴት ደስ ይላል! ማርያምን ልጅቷ አሳዝናኝ። ስሰግባት አንቺ ገረድ ምናምን ይሄ የመዳምን ትራፊ እየጠጣችሁ ጠገባችሁ ምናምን ስትላል እልህ ያዘኝ። መቤቴንም በቃ ማታ ሁላ አልተኛውም። ለሊት ሰባት ሳህኑ ምናምን ከሳሪ ጋር ስጻጻፍ ነበረ፣ ማርያምን ስጻጻፍ ነበረ። በጣም እልህ ይዞኝ ማለት ነው። ለምን ሰውን ዝቅ ማድረግ ጥሯል ሁላችንም ከዛ ሽንት ቤት ተነስተን የትም ቦታ መንደርሰው እነዚህ ሽንት ቤት አጣቢዎችን ማክበር ነው። እዚህም አንድ ሀገርም ደግሞ ሆነን መናናቅ አይሰራም። አሜሪካን ያሉት ቢሰድቡን ምንም ቢሉንም ሀገር ሀገሩ ለየቀል ነው ተብሎ ነው። ወሰርክ ቁጥር በቅሽ ዶክሜንቱን ስልኮቹ ምናም ላክልኝ፣ ቮይስ አርግልኝ። አሁን ልስራ ማሪያ ምን ምንም ስራ እሺ፣ ቮይስ አርግልኝ በደንብ አንድ ቆንጆ ረዘም ያለ ቪዲዮ አድርግልኝ። እዛ እንደገባው ሰማዋል። ሰማያዊ ስንት ሺ ድርሃም ነው? ዘጠና ሰባት ሺ ድርሃም እኔ አስራ አንድ ሺ አምስት መቶ አስራ አንድ ሺ ሁለት መቶ ነው። እሺ የእሱ አስራ አንድ ሺ አምስት መቶ ነው። አስራ አንድ ሺ አምስት መቶ ድርሃሙ የእሱ ነው። ያንተ ስንት ነው? አስራ አንድ ሺ ሁለት መቶ አስራ አንድ አጠቃላይ ስንት ነው? ሰባ ስምንት ዘጠና ሁለት ሺ እንደዛ ነው። አንድ ደግሞ አለ ያልመጣ ጓደኛ የእሱ ስንት የእሱ ወደ ሃያ ምናምን ሺ ነው። አጠቃላይ መቶ እንደዛ ይጨጋል። መቶ ዘጠና ስድስት ሺ ድርሃም ማለት ነው የአራታችን ነው። ይዞ ሄደው ኦኬ፣ ስለዚህ የእናንተ ነገ ችግር የለም። እንኳን እሱ ችግር አረሽ ችግር እሺ፣ ችግር የለም እሺ። መቶ ዘጠና ሁለት ሺህ ድራማቸውን አድርገው በልቶባቸው ክስ እየተካሰሱ ነው አንድ ደግሞ ሌላ ሰው መጣ ወደ ውጭ ሰላም ኪያ ማን ምን ነበር በምን በምን ጉዳይ በፓስፖርት አልሰጠኝም ኪያ ታዲያ አሁን ለምን ወደ እኔ ላከሽ? እኔ ዛሬ ቀኑን ሙሉ አላያችሁኝም ላይም ላይ። ኦኬ ቀኑን ሙሉ ያዋልኩበትን አይታችኋል አይደለም። አሁን ደግሞ ስራ ልሰራ ነው። ስለዚህ የአንቺን ደግሞ ነገ ተሰባስበን እንተስፍሽ። መጥተው የእህቷ ስልክ ተገኝቷል። እህቷን አወራሻታ አንቺ ስንት እህቶች አሏት? አንድ ናት። ያለቻሷ መተነሳም ረሷኛውን ፎቶ አላት የአዲስ አበባ ይሄ ፎቶ አንፈልግም። ከዛ የአዲስ አበባ ያለችውን ለተስፍሽን ሰጠዋለን። አድ በኢትዮጵያ በዛ በሚሰሩ በፖሊሱ ስልክ ይደወልላታል። የስንት ወር ደሞዝሽ ነው? የአምስት ወር ደሞዝሽ ፓስፖርቱ ገና ወረቀቱ አረቀን ያለ ነው ማለት ታት ችግር የለው። ቀራማ ቀራማ እንድትገቢ እኮ ነው የፈለገችው እሷ። ሰላም እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እኔ ትላንትና እግዚአብሔርን መሲና ሳራ እንዴት እንዳሳዘኑኝ እንዴት እንዳሳዘኑኝ። ለማንኛውም ሰብስክራይብ፣ ላይክ እያደረጋችሁ ውዶች። እግዚአብሔርን ምን አገባቸው እመቤትን እነሱ ስራቸውን ሳይሰሩ ቀኑ ሙሉ። አንዲት አሜን የምትባል ልጅ ደላላ ናት ውዶች ያላመጣችሁ ሰው የለም፣ ያልበላችሁ ሰው ያላጭበረበረችሁ ሰው የለም። በስመ አብ ወመንፈስ ቅዱስ ንቀቷ በዛ ላይ ስታወራ ምናምን ወይኔ፣ ትግስታቸው፣ ትግስታቸው፣ ትግስታቸው የሆኑ የክፍለ ሀገር ልጆችን በቃ ተጀምሮላችኋል ፕሮሰሱ ቤተሰብቻው ብላችሁ ምናምን ብላ መጥተው ብራቸውን ስልሳ ስልሳ ሺህ ብራቸውን አስገብተውላት ብሎክ አረገቻቸው ጉዶችን፣ ብሎክ አስቡት። ከዛ መሲና ብርጅስቶን መሲ፣ በስመ አብ እግዚአብሔርን ቀኑ ሙሉ ቀኑ ሙሉ ሲጨቃጨቁ ከዛ ብራቸውን አስመለሱላቸው ማለት ነው። እግዚአብሔርን እኔ እንደው እግዚአብሔር ይስጣቸው መሲ መሲ ብሪጅስቶር ሳራ ዱባይ ላይ አብሶ መሲ፣ እግዚአብሔርን በቃ እንደዚህ ሰው ተበደለ ከተባለች እንደዚህ ሆነዋል ከተባለች እሩጣ የምትሄደው እሩጣ። የኔማር እንደው እግዚአብሔር እድሜና ጤና ይስጣት ለልጇ፣ ልጇን ያሳድግላት እግዚአብሔር። የእውነት የእውነት የእውነት ማለት ነው እንዲህ ከዱባይ ደላላ ጋራ እየተሯሯጠች የምትውል በቃ ብቸኛ ኢትዮጵያዊ። የእውነት እንደ ሳራ እኮ በፊት ሳራ እንደዚህ ነበረች፣ ከዛ ሀቢባ መጣች። ሀቡ በጣም ምርጥ ልጅ ናት። አሁንም ትሰራለች ሀቡ። የመሲ ደግሞ በአካል ነው የምትሄደው። እና እግዚአብሔር እንደው እድሜና ጤና ይስጣት። መስዬ ስልክ ግዟትኝ፣ እሺ። ስልክ ትሸጣለች፣ ኤርፎን፣ ዋይፋይ፣ ብቻ ብዙ ነገር ያው ስልክ ቤት አላት አይደለ? ትሸጣለች። እና ግዟት፣ እግዚአብሔርን ግዟትኝ፣ ምስኪን። በዛሬ ደግሞ እንዳለ እንዳለ የሚበደሉት አብዛኞቹ የአማራ ልጆች ናቸው። የሚበሉት አማራ፣ የሚበሉትም አማራ በጣም እኮ ነው የሚያሳዝነው። እግዚአብሔርን በጣም ለወንድ ልጅ ሥራ አለ እያሉ ዱባይ እዚህ ሀገር አርማታ አርማታ ነው የሚባለው የቀን ሥራ በስማ የቀን ሥራ እዚህ ሀገር በጣም አስቸጋሪ ነው በጣም ብረት አስቡት። እንደኛ ሀገር በእንጨት በድንጋይ ምናምን አይደለም ቤት የሚሰራው ታውቃላችሁ፣ በብረት ነው ብረት፣ በብረት ነው። ብረቱ ራሱ ያቃጥላል። እንኳን ብረቱ ውጭ ላይ ራሱ ጫማ ረስተን እግዚአብሔርን ፀሐዩ እንዴት እንዴት እንደሚያቆረፋፍደው ጫማውን። ከዛ በቃ እንደዚህ ሱፐር ማርኬት፣ ሱቅ ነው የምትሰራው ልብስ ቤት፣ ምግብ ቤት፣ ጽዳት፣ እቃ ማጠብ ምናምን ምናምን እያሉ አምጥተው የሚወረውሯቸው የሚወስዷቸው ወደ ገጠር እልም ያለ ገጠር እልም ያለ ገጠር ማለት ነው። ስለዚህ እህቶቻችሁን ወንድሞቻችሁን አብሶ ዱባይ የትኛው ማህረብ ሀገር ያላችሁ ወንድሞቻችሁን እና እህቶቻችሁን ኑ እያላችሁ እያስመጣችሁ እዚህ አይምሯቸው እንዲቃወስ የምታደርጉ እናንተ ናችሁ። እግዚአብሔርን ከኢትዮጵያ እዚህ ሀገር ገብተው እራሱ ኢጃዛ ቤት ነው የሚቀመጡትኝ፣ የቤት ኪራይ አለ ቀለ ባለ ከዛ ስራ ገብተው ላይ መቻቸው ይችላል። አልተመቸንም ብለው ሲመለሱ መከራ መከራ ነው። ስለዚህ ባታመጡ ጥሩ ነው። የእውነት ማለት ነው። የእውነት እንደው ዱባይስ በፕሌን ነው የሚመጡትኝ። ወደ ሳውዲ በእግር ኑ እያላችሁ ብር እየላካችሁ የምታስመጡ ሰዎች ተው፣ ተቆጠቡ። ስንቶቹ ስንቶቹ አለቁ በበረሃ ስንቶቹ ህይወታቸው አለፈ። እንዲህ ብር ስላለ ብቻ የሰው ልጅ እኮ ሰላም አይገባም። ያንን ሁላ በረሃ ያን ባህር ያን ጨዋማ ባህር ማለፍ አለባቸው አለባችሁ። እንዲህ አይችሉም። አሁን ጭራሽ በጣም ሙቀት ስለሆነ በቃ ውሃው ራሱ እንፋሎት ያወጣል። ውሃው ውሃው ውጪ ላይ ብታደርጉት ውሃው እንፋሎት አለው። በጣም ያቃጥላል። እንኳን ውጪ ላይ ሆኖ አይደለም ይሄ እቃ የምናጥብበት ምናጥበት ሻወር ስንወስድ ምናምን በአሁኑ ሰዓት ነው ብላችሁ ምንም ኤሌክትሪክ ምናምን ሳንለኩስ እንኳን ውሃው እንዲሞቅ እንዲሁ ዝም ብሎ ፀሐዩ ያሞቀዋል። እንኳን እዚህ ሀገር መጥተው እንዴ በጣም ከባድ ነው። በጣም እያንዳንድሽ ዘና ብለሽ ኤሲ እየከፈትሽ ዘና ብለሽ ቤትሽ እየኖርሽ የድሃን ልጅ የምታሰቃዩ ደላሎች እባካችሁ። ለነገሩ ደላላ እኔ እንጃ ፈጣሪንም የሚያውቁ አይመስሉኝ ምን ልጅ እያላቸው አሁን የትላንትናዋን ልጅ አይታችኋታል? አሜንን አሜን የምትባለውን ልጅን ዘግዝቃው ልጅን እንትን ብለው እንትን ሲሉ ነበር። እኔ በልጅ የመጣ በአይን የመጣ ማለት ነው። አያችሁ እዛ ወደዚህ ያመጣችኋለሁ እያለች የምታጭበረብራቸው ልጆች እናት የላቸውም? የእነሱ እናት አትቆረቆርም እንዴ? እናት እናት ናት። ልጅን ሶሻል ሚዲያ ላይ አውጥተው ተናገሩብኝ ብላ ማለቷ፣ አስቡት እንግዲህ አስቡት ለራስ ሲቆርሱ አያሳንሱም እንደሚባለው ነው። እና ከክፍለ ሀገር ነው እያለች አስመጥታቸው። እውነት እንደው መሲ እንዴት እንዳሳዘነችን ስትጮህ፣ በዛ ላይ ውሃ ጠጭ ብንላት ልሰማ ነው። ሳራ በዛ ትጮሃለች። መሲ፣ የኔ ማር መሲ፣ የእግዚአብሔርን ለሀቋ ቆመች። ምንድን ነው ያለችው? ዱባይ ላይ የኔ ምንድነው የኔ እቃማ የሁሉም እቃማ ነው እያለች ነበረ። እግዚአብሔርን አሁን መሲን የምናውቃት በፖለቲካ ነበረ። በጣም ትናገር ነበረ። በየቤቱ ትገባ ነበረ ምናምን ምናምን። ና እስማ፣ አሁን ተቀይራ እግዚአብሔርን በቃ፣ እንዴት እንደምትሮጥ ለሰው ልጅ። እግዚአብሔር ይጠብቃትኝ። አሁን የባለፈው የጎንደሩ ልጅ ማን ነበረ ስሙ ውዶቼ? እሱ አሁን ከመጨናነቁ የተነሳ እጁን እንደዛ ጎድቶት እጁን ደረቱን ምናምን ተልትሎት፣ እግዚአብሔርን በቃ ሂዳ ወንድም የበለሷ እኮ ትግሬ ናትኝ ታውቃላችሁ፣ ታውቃላችሁ መሲ ትግሬ ናትኝ። ግን ብሄር ምናምንም አታይም በቃ በጣም ተቀይራ እግዚአብሔርን የኔ ቆንጆ እንዴት እንደምወዳት ብታውቁን፣ እንዴት እንደምወዳትኝ። ስለዚህ መስዬን አበረታቷት ሳርዬንም እንደዛው ሽሮ ምናምን ግዟትኝ። ስራቸውን ትተው ነው ለእኛ ለተበዳዮች እየቆሙ ያሉትኝና እግዚአብሔር ይጠብቃቸው፣ ጥላ ከለላ ይሆናቸው። ማርያምን እንዴት እንደምወዳቸው ሳሪየም እንደዛው የእውነት እኔ በጣም ማዝ ነው። በጣም ወይ ግራ ገባን እኮ እውነት። እንደው ሰው ገንዘብ ለማግኘት ምንም ሳይሰሩ ምንም እንደው ላባቸውን ጠብ ሳያደርጉ በሰው ገንዘብ ለመኖር የሚጥሩ ደላሎች እንደው ልቦና ይስጣቸው። እግዚአብሔርን እኔ በጣም አዝናለሁ። በጣም ነው ማዝ ነው። ወይ ፈተና፣ ወይ ፈተና፣ ወይ ፈተና። የእውነት እና ውዶቼ እስኪ ሰብስክራይብ አድርጉኝ፣ እኔንም ሰብስክራይብ አድርጉኝ። እውነት የራሴን ቪዲዮ እለቃለሁኝ በቅርቡ ወደ ሀገሬ ስለምገባ ማለት ነው። እስከዛ ሰብስክራይብ ላይክ አድርጉኝ፣ ምንም አይከፈልበትም። በእውነት ስወዳችሁ ስወዳችሁ፣ እንደው እና ውዶች በያላችሁበት ሰላማችሁ ብዝት ይበልልኝ። ሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ብዝት ይበል። ወዳችኋለሁ አከብራችኋለሁ ሰብስክራይብ ለምታደርጉኝ እህት ወንድሞቼ ክብር ምስጋና ለእናንተ በጣም ነው የማመሰግናችሁ ውዶቼ በጣም ነው የማከብራችሁ እና በሰላም ወደ ሀገራችን ለመግባት ያብቃን ሀገራችንን ሰላም ያርግልን እግዚአብሔር ክብሩን እግዚአብሔር ይውሰድ እና ውዶቼ ወዳችኋለሁ በድጋሚ ሰው እኮ ወዳችኋለሁ ወዳችኋለሁ ሲባል ደግሞ የማይወድ ሰው አለ ምነው ደጋገምሽ የሚሉም አሉ ችግር እኮ ነው